ሰላም ሰላም፣ የቻናል የተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ይዤላችሁ የመጣሁኝ የባቄላ አልጫ ወጥ አሰራር ነው። ያው ተወዱታላችሁ ብዬ ተስፋ አድርጋለሁ። እዚህ ጋር ያዘጋጀሁት ግብዓቶች አሉ። በመጀመሪያ ያው ባቄላ እዚህ ጋ ነክሬ ያበቀልኩት ባቄላ አለ፣ በቀልት ነው ይሄ በጣም አሪፍ ነው። ወቀት ድንች አለ። የተከተፈ ሽንኩርት በቁመቱ የተከተፈ እዚህ፣ ጋር ካሮት አለ፣ ካሮት በክቡ የከተፉት አለ። ቲማቲም እዚህ ቆረጥ ቆረጥ ነጭ ሽንኩርትና ዝንጅብል ነው። እዚ ጋር እርዳለ ጫው አለ፣ እዚ ጋር ቃሪ አለ። አሁን ወደ አሰራሩ እንሄዳለን። ተመልካቾች እስከ መጨረሻው ተከታተሉ። ቻናሌን ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ግቡ። ወደ ቻናሌ አዲስ ይሆናችሁ። አሁን ወደ አሰራሩ እንሄዳለን። እሺ እዚህ ጋር ድስት ጥጃለሁኝ። ያው ድስቴን ግሏል። ዘይቴን እጨምራለሁ። ዘይቱን በምትፈልጉት መጠን የምትፈልጉትን የዘይት አይነት መጠቀም ትችላላችሁ። እኔ የተጠቀሙት የሱፍ ዘይት ነው። ሽንኩርታችንን şi እንጨምራለን። እኔ ባቄላ አልጫ ቤታችሁ ሰርታችሁ ቁርጥ በጣም ተወድታላችሁ ብዬ አስቤ ነው። በጣም ቆንጆ ነው። እኔ ይጠቀመዋለሁ። ሽንኩርታችንን ጥብስ እስከሚል እዚህ ጋር የጣድኩት ኋለን፣ ባቄላችንን እንቀቅላለን። መጀመሪያ ከውሃው ባጫው እንጨምራለን። እዚህ የበቀለውን ባቄላ አቀቅለዋለሁ። ይህ እስከሚበስል ስራችንን እንሰራለን። እዚህ ጋር ዝንጅብልና ነጭ ሽንኩርት አለ ይህን እሺ እዚህ እርዳልኝ፣ እርድ አደርጋለሁ። አዝመሪኖ አለኝ አዝመሪ ትንሽ ውሃ ጠብ እያደረግን ስታችን ላይ ድንቻችን ቶሎ ስለማይበስል አሁን እጨምረዋለሁ። አይበስልም ድንች። እሺ፣ አሁን ካሮታችንን እንጨምራለን። እዚያ አድርገን እንግዲህ ትንሽ እንጠብቀዋለን እስከሚበስል እያማሰልን፣ በመሀል እየከፈትንን ማማሰል አለብን፣ እንዳይዝብን ድስታችን ትንሽ ውሃ ጠብ እያደረግነን መብሰል አለበት። አሁን ባቄላችንን በቀቀልኩበት ውሃ ነው ሲበስል፣ እዚህ በኋላ በሱ ነው የምሰራው። ውሃውን አልደፋውም፣ ከባቄላ ውሃ ሰራበታለሁ። እስከዛ ግን ያው ሌላ ውሃ እየተጠቀምኩ እቆያለሁ። አበስለዋለሁ። የአሁን ጊዜ ድንች ምንም በቃ ሲጠበስ ቢውል የማይበስል ድንች ነው። ቀድሜ ያደረኩትም ለዚህ ነው፣ አይበስልም። ይህ የተቀቀለበትን ውሃ እሰራበታለሁ። ምክንያቱም ባቄላዬን አጥቤ ነው በደንብ እንትን ያልኩት። የቀቀልኩት መጀመሪያ የታጠበ ነበር ያቀረብኩት። አሁን ይህ ውሃ ወጤን እሰራበታለሁ። አሁን እዚህ የቀቀልኩትን ባቄላ እጨምራለሁ። ትንሽ ባቄላ የተቀቀለበትን ውሃ ትንሽ አረክበታለሁ። እዚህ ጋር ቲማቲም አለኝ ጎረድ ጎረድ አድርጌ የከተፍኩት ይሄን እጨምረዋለሁ። በጣም ቀላል አሰራር ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። እህ በተለያየ ነገር ስንመገብ ደግሞ በጣም ደስ ይላል ባቄላን በእንደዚህ አይነት መመገብ በጣም አሪፍ ነው። ብዙዎቹ በነፍሮ ብቻ ነው ቀቀለን ነው የምንጠቀመው፣ ግን በእንደዚህ አይነት መጠቀም በጣም አሪፍ ነው። ለልጆች እራሱ ጥሩ ነው። እንደዚህ አድርጋችሁ ፕሮቲን ነው ያገኛሉ። ይሄንን ውሃ እናርገው። ይሄን የባቄላውን ውሃ አርግበታለሁ። ቲማቲሙን ከላይ የጨመርኩበት ምክንያት በጣም እንዲበስል አልፈለኩም። ለዚህ ነው ቲማቲም በተሎ ነው የሚበስለው። ብዙ አይቆይም። ለዚህ ነው እንትን ያልኩት። ምባችን በቂ ውሃ እናደርግና እናበስላለን። እሺ አሁን እስኪ ድንቻችን እንግዲህ መብሰሉን አይተን ማውጣት አለብን። የሚገርም ድንች እኮ ነው። ይህን ያህል እንግዲህ ተጥዶ አሁን በስሏል። በጣም አሪፍ ነው። ካሮታችንም በስሏል። አሁን ጨዋችንን ጨምረን ከላይ ደግሞ ቃሪያችንን እንጨምራለን ማለት ነው። አሁን ይበቃዋል። ጨው እንደ ፍላጎታችሁ ጨው ከመጀመሪያም ከባቄላው ላይ ስለጨመርኩበት ብዙ ጨው አላደርግም። ቃሪያችን ከላይ ነው የምንጨምረው። አሁን ወጣችን ደርሷል እንግዲህ እሺ እንግዲህ ተመልካቾቻችን ይህን ይመስላል እንደወደዳችሁ ተስፋ አድርጋለሁ በሚቀጥለው ቻና ቪዲዮ እስከምንገናኝ ቻው ቻው አመሰግናለሁ ቪዲዮውን ስለተከታተላችሁ ቻው